ፍራታና ያፌት ተጋቡ። ገኒ ደግሞ በሰራተኝነት ያፌት ቤት ገባች። የልጇን ሁኔታ ማጣራት ስላለባት ኢፉዬ በሄደችበት መሄድ ግደታዋ ነበረ። እንግዲህ ቤዛ ደግሞ ለናታን ሁሉንም ነገር ያደረገችውን መጥፎ ስራዎች በሙሉ ተናዘዘችለት። ናታን መስማቱን ማመናቃተ ይሄ ነገር እንዴት ነው ልመንሽ? ልደሰት ልሳቅ ላልቅስ አላት። ከዚህ በኋላ ከህሊና ጸጸት ነጻ ሆናለሁ። ከዚህ በኋላ የሚያስፈልገኝን እንጂ የምፈልገውን ሰው ፈጣሪ እንዳሰጠኝ አለች። አሁን ቤዝ ከኢፉየ ጎን መቆም ትፈልጋለች። ለፍቅር መታገል አለብህ አለችው። ምን ላድርግ ቤዝ፣ ኤፍራታ እኮ ፈልጋና እሱ ጋር በምትኖር ጊዜ በእንክብካቤው ፍቅር ተጠምዳ እንደሆነ ነግራኛለች አላት። እህቴን በደንብ አውቃታለሁ። በፍጹም ራሷን እየገደለች የሆነችውን ነገር ለሰው ማሳወቅ አትፈልግም። ስለዚህ ለፍቅራችሁ ስትል እየታገለች ሊሆን ይችላል። እናም በኋላ እንዳይጸጽትህ ፈሪ አትሆን ተጋፈጥ አለችው። ናታንም ይህን ነገር እውነቷን ሊሆን ይችላል፣ የአፌትን ሰርግ በምንም ሁኔታ ማበላሸት አለብኝ አለ። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ኢፉዬ ያፌት ቤት ነው ያለችው። ያፌት ደግሞ ናታንን እና እናታን ዙሪያ ያሉትን ጽዮንንም ሰርግ ለመጥራት ሄደ ማለት ነው። እናም ነገር ግን በጣም በሚያሳዝን ሁኔታ ጽዮን ተናደደችበት። ግን እሷና ኢፍራታ ሲያመልጡ ከሱ ሲደበቁም የሆነ ጊዜ ያንን አስታወሰ። ጽዮን የያፌት እንግዲህ ያክስቱ ትንሽ ወንድሞ አረመኔ ጽዮንን ከ ቢኒ መቀማት ይፈልጋል። እናም አሁን ያፌት ጋር ሊሻረክ ይፈልጋል። ግን ደግሞ ያፌት አይፈቅድላቸውም ለቢኒም ሆነ ለአክስቱም ልጅ ቢኒና ያክስቱ ልጅ ያፌት ያክስት ልጅ በጣም ተጣሉ፣ ከነገኒ ቤት እንዲሁም የዳግም ጓደኛ ነገር ግን ቢጣሉም ገኒ እንዴት እንደዚህ ታደርጋላችሁ? እናንተ የምትጣሉበት ሰዓት አይደለም። እኔ ለራሴ በብዙ ነገር የተወጠርኩ ሰው ነኝ። እዋካቸውን አለቻቸው። እርሽ ብለው ተረጋግተው እንዳሉ ግን ያፌት ያክስት ላይ በፍጹም ሊያርፍ አልቻለም። ሌላ ብዙ ነገር ይቀባጠራል። ከዛም ጸጥ አለ። እናም ቢኒ ደግሞ በጣም ተናዶ ነበረ። ገኒም አረጋጋቸውና እልቅስ ከእህቴ ጋር የሚያገናኝን መንገድ ፍጠርልኝ አለው ዳግም። ከዛም እሺ እንደሱ ሳይሆን ይሻላል ሳይሆን አይቀርም አለ። ከዛም አንተ እኛ በዚህ ሁኔታ አሁንን እያቀለድክ ነው ያለው አለው ዳግም። ይቅርታ እያቀለድኩ እኮ አይደለም አለ። ከዛም ተያይዘው ወጡ። ገኒ ደግሞ ቢኒን መምከር ጀመረች። ምንድን ነው ከዚህ ከህፃን ልጅ ጋር አንተ እኮ ትልቅ ሰው ነ ከዚህ በኋላ ህፃን ልጅ አይደለም። ለምን እንደዚህ ታደርጋለህ? አለችው። ከዛም እኔ በጽዮን ከመጡብኝ ገኒ፣ አላቅም አውሬ ነው የሚያደርገኝ አለ። ከዛም ምን አፍክራት እንዳይሆን ልጅቱን አለች ገኒ። አላቅም በጣም ነው ማፈቅራት፣ እሷም ደግሞ በጣም ትወደኛለች አለች አላት። እንዴ ቢኒ እኔ የምፈራው የኢፉይና የናታን የፍቅር አይነት ስቃይ ውስጥ እንዲገቡ አልፈለገም። እንዴት እንደዚህ ታደርጋታለ አንተ እኮ የቀረብካት ውሸት ነው። እንዴት እንደዚህ እሷስ ይሄን ስታውቅ ምንድን ነው የሚቀበላችሁ? በውሸት የተመሰረተ ወይም በችኮላ የተመሰረተ ፍቅር መስዋዕትነት ያስከፍላል። እኔ እናንተን የማጽናናበት አቅም የለኝም። አሁን እንደ እፉዬ እንዳትሆኑን እንዳትሆኑ እፈራለሁ አለችው። አላቅም ገኒ፣ እኔ ከእሷ ደረቅ ስሞክር እሷ ትቀርበኛለች፣ አለሁበት ድረስ ትመጣለች፣ ስልክ ሳልደውል ስቀር እሷ ትደውላለች። ምን ላድርግ አላት። እኔ እሷ እናንተ በአንድ መሆናችሁን ጠልቻ አይደለም፣ ግን ደግሞ ምንም ማድረግ አልችልም አለች። ያ ቤት እንግዲህ እነናታን ቤት ዘው ብሎ ሄደ። እንግዲህ ሔዋን ደግሞ ለቤዛ እህትሽን በምትችል አቅም እርጃት አግዣት፣ ከፌት አስጠያት። እኔ ለብዙ ጊዜ እንኳ ላንገናኝ ብንችል፣ አንቺ የዋህና ቂም እንድትዜብኝ አልፈልግም። አንቺ የዋህ ምንም የማታውቂ ማንም ሰው የሚጠቀምብሽ ነው ብላት ጠላለት ሄር ስትል፣ ሔዋን ንገሪ፣ ምንም ሳደብቂ የተፈጠረውን ነገር አሁን እየተሰናበትኩሽ፣ ልብሽን መጥፎ ነገር ነግሬ ልብሽን ማድማት አልፈልግም፣ ግን በቻልሽው ራስሽን ጠብቂ ብላት ሄደች። ከዛም ፈጣሪ ሆይ ምን ጉር ነው? በቃ እሺ አለች። ህይወይም ከዛ ቤት ወጣ ሄደች። ናታን እንግዲህ ተላይ በር ተቆረቆረለት። ከዛም ማን ነው ማን ነው እያለች ጽዮን በችኮላ ሄዳ በር ከፈተች። እያፌት ነበረ የኔ ቆንጆ አላት። ምን ፈልገ ነው ምንድነው አለችው። ከዛም አይ ምንም ሌላ ሰው የለም እንዴ አላት። ሰርግ ልጠራችው ነው የምፈልገው፣ እናም ሰርግ ላይ እንድትመጡ እንድንሽልኝ የኔ ልዩ እህት አላት። ይኸውልህ አሁን ግድ ወንድሜ እሚ በቃ ወንድሜ ከመጣ ታገኘ ሌላ ጥሩ ነገር አይፈጠርም፣ አለችው። ዋናው እሱን ነው የምፈልገው አላት። ምንድነው የምትፈልገው? የምትፈልገውን ነገር ተናገር ስትለው ፅ ማነው ነው እያለ ናታንም ወረደ። ከዛም ያፌት ነበረ። ከዛም ያፌት እንዴት ነህ? ሰላም ነው ብሎ በፈገግታ ተቀበለው። ከዛም እንዴት ነ እኔት ሰላም ነው አለው። እሺ ደህና ነኝ። እንዴት ነ ምን ልታዘዝ አለው። እንግዲህ እኔና ኢፉዬ ልንጋባ ነው እና ሰርጋችን ነገ ነው። ስለዚህ አሁን ሰርግ ልጠራችሁ ነው፣ ሰርግ ላይ እንድትገኙ ፈልጋለሁ አለ። ከዛም ምን አለ ጽዮን፣ ምን ነው የመጀመሪያውም አንቺ ነሽ። እሺ አለ። ምን እያለ ነው የሰውዬ? ሲጀምር ደግሞ አሉደም በጣም ነው የምጣላ። እሺ ቤታችንን ተከራይቼ ነው ያልከው፣ ወርሰህን ነው አሳያለሁ፣ አለችው እንደሱ እንኳ አይደለም፣ ህፅ አንቺ እንድታስታውሽ እንደረዳሽ ብዬ ነው እዛ ቤት የገባሁት አላት። አረዋክህ ነው እንዴ አለችው። ከዛም ያ ቤት እንግዲህ ቀጠለ። ናታን በጣም ተናደደ፣ ስሜታዊ ሆነ። ከዛም ሂድልን በቃ የምትፈልገውን ነገር ተናገርና ሂድልን አለችው። ፅ አላመነችም ነበረ ከዛም ለማንኛውም ሰርጋችን እንድትመጡ ነው። ወረቀት ስላላዘጋጀው እኔ መጥቼ ልጥራችሁ ብዬ ነው። ሌላ ሰው ብልክ ደግሞ እኔ እንደምፈልገው አይነት መልእክቱን ሊያስተላልፉልኝ አይችሉም ብዬ ነው አለ ያፌት። ከዛም በጣም ተናደደ ናታን። ከዛም አንገኝም፣ አንፈልግም አለችው። ከዛም እንደዚህ ቀላል እንገኛለን እንዴ? እንሄዳለን። ኢፉየን እልል ብለን እንድራታለን። ስለዚህ እንመጣለን አለው። በጣም ጎበዝ ወንድ ልጅ፣ እንደሱ ቆፍጠን ሲል ነው የምፈልገው። በቃ ቆፍጠን ሲል ደስ ይለኛል አለ ያፌት። ከዛ ናታን ሰውነቱ ሁላ ተቀየረ፣ እጁን በቦክስ ሊመታው ጨበጠ። ከዛም አሁን ሄድልን፣ ሄድልን አለች። ጽ ደግሞ ወንድሟን እንቃርጋጁን ያዘችው። ከዛም ናታን ታገሰ። ከዛ እንደገባ ምንድን ነው ቁጭ አሉ። ናታንም ፂም እንዲሁም ቤስ። ከዛም ምን ሆናችኋል ዛሬ ደግሞ ምንድን ነው? ሰርግ ተጠራን። ኢፍራታ ናታን ያው መቶ ነበር አላት። ማነው እሱ የመጣው? ያ ቤት የሚባል የኢፍራታ የወደፊት ባሏ አለች። ምን አለቻት? አው ሰርግ ጠርቶናል። ወንድሜን አንድ ነገር በዩ፣ ጤነኛ አይደለም አለች። ምን እና ምን አላችሁት? ሄዶ ሊድራት ነው አለችው አለቻት። ናታን ጅልነህ ልበል ሁሉንም ሰው ማመን ምንድን ነው? ቆይ አለችው እፍራታ እመነኝ፣ ያፌትን ፈልጋ ወዳ አይደለም። ስለዚህ ልትረዳ ልትታገል ይገባሃል አለችው። ቤስ አለች አንቺ ትቀያየር ያለሽ ምንድን ነው? ምንድን ነው የምትፈልጊው? አለች ጽዮን። ከዚያም ናታን በቃ መጋፈጥ አለበት አለቻት። ከዛ ጽዮን ተናዳ ጥላ ሄደች። እናም ቤዛ ደግሞ እህቴን በደንብ አውቃታለሁ፣ ያፌት በሆነ ነገር ይዟት እንጂ በፍጹም ፈልገው አይደለም አንተን ለማንም ምንም ሳትበገር ትሞትልሃለይ፣ አለችው ቤዝ። እንደልታገል አልፈልግህም እኮ ብላኝ ነው የሄደችው። አፍቅሬዋለሁ ብላ ነው የሄደችው። አግቷት እንክብካቤው ፍቅር ጥሏታል አላት በብጹም እቴ ይነቃታለሁ አለች ጽ ደግሞ ታግታ ነበር እንዴ አለች አዎ አለች ያፌትን ብዙ ነገር አስታውሳለች ስታገኙ እንግዲህ ያፌት ጠርቷቸው ሲሄድ የእኔ ፍቅር ልዕልቴ ንግስት እያለ ገባ ሰራተኛዋና ኤፉዬ ቁጭ ብለው እያወሩ ነበር ጓደኝነት እንደሚኖራቸውም ከዛም ምንድን ነው ጓደኛ ናችሁ እንዴ ሲላት እሷን ሰው ስለሌለኝ እኔም በቃ ጓደኛ ንሁን ብላት፣ አስፈራርታት አልመሰልም ቢያለች አለችው። አዎ ሰራተኝነት እንደ ቦታውን ሲያቅ ነው ደስ የሚለኝ አላት። እሺ አለች። ከዛም ሰርግ ጠርቻቸው መጣሁ፣ ጽዮን ሚዜ አንቺ ናታን ደግሞ የኔ አላት። ዋው ደስ ይላል። ፈገግ እያለች ምን አስበሽ ነው አላት። ምን አስባለሁ ማለት አለችው እንደዚህ፣ ከነዛ ከጎረምሶች ጋር የሆነ ነገር አስበሻል። እኔ ልታታልኝ አቼም አላት። በፍጹም ምንም አላሰብኩም። ለነገሩ እንዴት ታምነኛለህ? እመኝ እፍራታ የሆነ ነገር አስበሽ ሰርጌን ለማበላሽ ከሆነ እመኝ አላት። ከዛም ለነገሩ እንዴት ታምነኛለህ አለችው። ጥሎ ሄደ። እንግዲህ ቤዛ ደግሞ ለናታን ሁሉን ነገር ነገረችው። ናታንም በጣም ተገረመ። ላልቅስ ወይስ እንዴት ልሆን ሲላትም ሃይ አሁን ነፃነት ይሰማኛል አለች። እናም ለኢፍራት አፈልጋ እንዳልሆነ ፍቅርህን ቀምቼ ከያፌት ለማምጣት ሞክራለሁ አለችው። በጣም ተገረመ በቤዛ መቀየር። እናም እስር ቤት በአንድ ሆነው ሲያወሩ እሷ ብቻዋን ሆና ታዳምጥ ነበረ። ሁሉም ሰው ጥለዋት ሄዱ። ናታንና ጺም ደግሞ ቀጥለው ይሄዳሉ። ብቻዬን ቀረሁ፣ ግንብ ያለ ሰው ምንም አይሰራም አለች። ኤፎ በጣም ያሳዝን አለች ቤዛ በጣም አዝናለች። እናም ቢኒና ጺዮን እየተጨቃጨቁ ይገኛሉ ሳብስክራይብ እያደረጋችሁ